ኮሪደር ልማት ከተማውን እየለወጠ ነው። እኛ አካባቢ መቼ ነው የሚደርሰው? ወደ ልማቱ ሳይሆን ህዝቡ መምጣት ያለበት ልማቱ ወደ ህዝብ እየተጠጋ መሄድ ያለበት የሚለው ከህዝብ ጥያቄ አንጻር ትክክለኛ ጥያቄ ነው። ከተማውን እያደሰ ነው፣ እየለወጠ ነው፣ በርካታ መሰረተ ልማቶች እያሳለጠ ነው፣ ከአገልግሎት አንጻርም ከዛ አንጻር ጥያቄው ትክክል ነው። ነገር ግን ትንሽ እንዴት ነው የሚሰራው የሚለውን ለማንሳት ወዳለሁ። የመጀመሪያው ዋናው ቃል የገባነው ነው፣ ለህዝባችን በለውጡ ማግስት አዲስ አበባን እንደ ስሟ ውብ አዲስ አበባ እናደርጋታለን የሚለው ማስፈጸሚያ ስትራቴጂያችን ነው። ያንን ቃላችንን በተግባር እየተገበርን ያለንበት ልማት ነው የኮሪደር ልማት። በዚህ ደረጃ አቅዶ መስራት ይህንን ቃል መፈጸም እንደሆነ ሊሰመርበት ይገባል። ከዛ በተጨማሪ ግን የከተማችን ይዘት ይህንን ለማለት አዲስ አበባን እንደ ሰማ ውብ አበባ እናደርጋታለን ለማለት መነሻ የሆኑትን የከተማችን ይዘት ከመሰረተ ልማት አንጻር ማንሳቱ አስፈላጊ ነው። ከከተማ ጽንሰ ሀሳብ ከከተሜነት ፅንሰ ሀሳብ መለኪያ አንጻር አንዲት ከተማ በትክክል የከተሜነትን መስፈር ታሟልታለች ተብላ እውቅና የሚሰጣት በአብዛኛው መሰረተ ልማትን መሰረት ያደረገ ነው። በተለይም የፍሳሽ አወጋገድ ስርዓት፣ የመንገድ መሰረተ ልማት፣ የመብራት፣ የቴሌኮም ከሱ ጋር የሚያያዙ የትራንስፖርት አገልግሎቶች በትልቅ መስፈርት ይጠቀሳሉ። ቀጥሎ ደግሞ የአረንጓዴ ሽፋን የከተማ ውበትና ንጽህና ነው። ከተማ በብዙ መንገድ ሲለካ ውብ፣ ጽዱ፣ አረንጓዴ የሚሉ ቃላትን ደጋግመን እንሰማለን። ከተማችን ከዚህ አንጻር ያለችበት ይዘት ጥናቱ በተደረገበት ወቅት እንዳወቅ ነው እንደምናስበው አይደለም። የመንገድ መሰረተ ልማትን ከወሰድን ከሀያ እጅ በታች ሽፋን ያለው ሆኖ ነው የተገኘው። የአረንጓዴ መሰረተ ልማትን ካየን በከተማችን ላይ ያለው ሽፋን ከሁለት ነጥብ ስምንት የበለጠ አልነበረም። ዓለም ላይ ከተሞች የሚለኩበት የአረንጓዴ ልማት ሽፋን ግን ሰላሳ እጅ እንዲሆን ይጠበቃል። ስታንዳርድ ሞልተዋል ለማለት ነው። ስለዚህ ከተማችንን ለነዋሪዎች ምቹ ማድረግ ክፍት ማህበረሰቡ የሚጠቀምባቸው በጋራ የሚገለገልባቸው የሚዝናናባቸው ከተማ መተንፈስ አለበት። የፓርክ የመሳሰሉት የአረንጓዴ ስፍራዎች፣ የልጆች መጫወቻ፣ ወጣቶች የሚገናኙበት አካላቸውን፣ አእምሯቸውን የሚያበለጽጉበት የስፖርት ማዘውተሪያ ስፍራዎች ስጋችን ብቻ ሳይሆን አእምሯችን ጭምር መመገብ ስላለበት የተለያዩ መናፈሻ ስፍራዎችን በከተሞች እንደ ትልቅ መስፈርት ተደርገው መሰራት እንዳለባቸው ለዜጎች መቅረብ እንዳለባቸው የዓለም አቀፍ ሕግ ያስቀምጣል። ከዚህ አንፃር ከተማችንን ተወዳዳሪ ለማድረግ ተወዳዳሪ ማድረግ ማለት በዓለም ደረጃ ከከተሞች ጋር ብቻ መወዳደር ሳይሆን በዛ ውስጥ ተጠቃሚ የምናደርገው ነዋሪዎቻችንን ዜጎቻችንን እንደሆነ ታሳቢ ተደርጎ ነው እየተሰራ ያለው። የስታንዳርድ ጉዳይ፣ የመጸዳጃ ቤቶች የህዝብ መገልገያ ስፍራዎችን ስናይ ከተማችን ላይ አሁን ትልቅ ለውጥ እየመጣ ነው። የአረንጓዴ ሽፋንን ብቻ ከወሰድን ከ2.8 አሁን ከ20 እጅ ይልቋል። የዘንድሮ አልወጣም። በእርግጠኝነት የዘንድሮ ውጤት ሲመጣ ከ20 እጅ በላይ ውጤት ይመጣል ብለን እንጠብቃለን። በአጭር ጊዜ የሰላሳ እጁን ሽፋን ለመሸፈን ነው እየሄድን ያለ ነው። ይሄ ለዜጎች ጤና ነው። ይሄ ለዜጎች ለአእምሮም ለአካልም እጅግ በጣም አስፈላጊ ነው። ይሄ አደጋን ለመከላከል ቅድም ስታነሱ የነበራችሁት የጎርፍ አደጋ ተመሳሳይና ተያያዥ ችግሮችን ለመከላከል በጣም መሰረታዊ የሆነ መሰረተ ልማት ነው። የመንገድ ሽፋናችን አሁን ሰፍቷል። ቅድም የመንገዶች ባለስልጣን ኃላፊው ሲያነሱት እንደነበረው በከፍተኛ በአንድ ዓመት ውስጥ ከሰባት መቶ ኪሎ ሜትር በላይ መንገድ መጠገን ማለት ያልተለመደ ስራ ነው። በኮሪደር ልማት የሰራነው ስራ ይሄንን ከፍ ያለ ቁጥር እንዲመጣ አድርጎታል ማለት ነው። የጠገናቸው፣ ያደስናቸው፣ ያሰፋናቸው መንገዶች መንገድ ለሰው ብቻ ደግሞ እንዳይሆን መንገድ ለእግረኛ ከሰማንያ እጅ ያላነሰ የከተማችን ነዋሪ በእግሩ የሚንቀሳቀስበት ከተማ ውስጥ መንገዶችን ለመኪና ብቻ ወይም ለተሽከርካሪ ብቻ ልናዘጋጅ አንችልም። መንገዶቻችን ለሰውም ጭምር መሆን አለበት። በድሃውና በሀብታሙ መካከል የተቀራረበ ፍትሐዊ የሆነ አጠቃቀም ሊኖር ይገባዋል ነው ሕጻናት ቦርቀው የሚያድጉባት ከተማ በአእምሯቸው የሚገነቡበት በአካላቸው የሚገነቡበት ይሆን ዘንድ በከፍተኛ ሁኔታ የህጻናት መጫወቻ ማቆያ ቦታዎች ትልቅ አብዮት ነው እያካሄድ ነው ያለ ነው። ልብ ብላችሁ ከሆነ ከተማው ላይ ማህበረሰቡም ይህንን ይመስለኛል ያነሳው ጥቅል አይሆንም እየተጠቀመበት ስላለ፣ በሌላ በኩል የኮሪደር ልማት ሰፊ የስራ እድል ነው የፈጠረው። በኮሪደር አንድ እና በኮሪደር ሁለት በመቶ ሺዎች የሚሆኑ ዜጎች የስራ እድል እያገኙ ነው። ኮሪደሩ ጋር የሚሰሩት የሚሰሩት ነዋሪዎች ብቻ አይደሉም ይህንን የሚያገኙት ከተማችን ላይ ከዛም አልፎ ከሀገራችን ከተለያየ ክፍሎች መጥተው የሚሳተፉ ስራ የሚሰሩ ዜጎች ጭምር የስራ እድል ያገኙበት ገቢ ያገኙበት ትልቅ የገበያ ትስስር የተፈጠረበት ነው። ከተማችንን ንጹህ የማድረግ ጽዱ የማድረግ የጤና ጉዳይ ነው፣ ውበት ብቻ አይደለም። ብዙዎች ከተማን ማስዋብ የቅንጦት አድርገው ይመለከቱታል። ይሄ የግንዛቤ ችግር ነው። ከተማ ማስዋብ እጅግ በጣም በተጠጋጋ ሁኔታ ነዋሪዎች፣ ዜጎች አብረው በሚኖሩበት አካባቢ ላይ ውብ፣ ንጹህ የመኖሪያ አካባቢ የመኖሪያ ቤት ማቅረብ የግድ ነው። አንደኛ ጤና ነው፣ ሁለተኛ ለአእምሮ እድገትም ጭምር ለሰላማዊ የሆኑ ግንኙነቶችም እጅግ በጣም አስፈላጊ ነው። ማህበራዊ ትስስርን ጭምር የሚያጠናክሩ ስለሆኑ እነኚህን መሰረተ ልማቶች ህዝባችን ጋር ስናደርስ ትልቅ ገቢን ይጨምራል። የመነገጃ ስፍራዎች እየታደሱ የበለጠ ሳቢ እየሆኑ ተመልሰው ለነዋሪው እንዲደርሱ ነው እየተደረገ ያለው። በኮሪደር ሁለት ብቻ የካዛንችስን ብቻ ባነሳላችሁ፣ ካዛንችስ አካባቢ ለተነሱ ነዋሪዎች ወደ 1444 መነገጃ መስሪያ ማምረቻ ሼዶችን ማቅረብ ችለናል። በመንግስት የገነባ ነውና በግል ባሉት በያዙት ቦታ ላይ በፍጥነት ገንብተው ንግድ መቀዛቀዝ እንዳይፈጠር ያደረጉ ግለሰቦች የሰሩትን ጨምሮ አራት መቶ ያክል ሱቆች ተጠናቀው አሁን ወደ ስራ እየገቡ ነው። ትናንትና ከሚነግዱበት ሁኔታ ጋር አይገናኝም። ገበያቸውም የዛኑ ያክል ነው የሚጨምረው። ሳቢ ነው የሚሆነው። በርካታ ወደ እነኝህ ወደ ትንንሽ ሱቆች ጎራ ብሎ የማይገዛው ዜጋ ጭምር የማይሸምተው ዜጋ ጭምር አሁን ይስበዋል። ወደዛ ነው የሚሄደው። ቱሪዝምን ይስባል። የሀገር ገቢ ያድጋል። የቱሪዝም ዘርፉን ያሳድጋል። በአጠቃላይ የኮሪደር ልማት ላይ ህዝባችን የጠየቀውና ያነሳው ጥያቄ ተገቢነት ያለው ነው። ነገር ግን ደግሞ ይህንን ጥያቄ መመለስ የምንችለው በቅደም ተከተል ነው፣ በቅደም ተከተል ነው። በአንድ ጊዜ ይህንን የቆየ እርጅና የተጫጫነው የከተማችንን አካባቢ በራሳቸው ጊዜ እየፈረሱ ያሉ እነ ጭቃ ቤቶችን እንዲሁም ስታንዳርዳቸውን ያልጠበቁ የከተማውን ስትራክቸራል ፕላን ጠብቀው ያልተገነቡ ከተማዋን ለጎርፍና ለተያያዥ አደጋ እየዳረጉ ያሉ አካባቢዎችን ሁሉ በአንዴ ብናድስ እና ብናስተካክል ደስታውን አንችለው። ነገር ግን ጊዜም ሀብትም ይወሰነናል እና ቅደም ተከተላ ሲዘነዋል